የነልል እና አባት በተኛበት በእንቅልፍ ልቡ ቀን አብሯ ሲያወራት ከነበረችው ሴት ጋራ በህልሙ ሲያወራ ሚስቱ ምን ተፈጥሮ ነው ብላ ስታዳመጠው እሱ ከእሷ ጋር ያወራውን ቀን በህልሙ ደግሞ እያወራ ትሰማዋለች እናም እሷ በደንብ አዳመጠችውና ና ትዕግስቷ ሲያልቅ አንገቱን አነቀችው አንገቱን ስታንቀው ምንድን ነው ብሎ አይኑን ሲገልጥ ሚስቱ ነች። ምን አረኩሽ? ምን አጥፍቼ ነው? አረው ድረሱልኝ ሲል ልጁ እየሮጠ በር ከፍቶ ይመጣል። ሲመጣ ሲያይ እናቱ የአባቱን አንገት ይዘዋለች። ምንድን ነው ምን ተፈጥሮ ነው ሲል እኔ ምን አውቃለሁ፣ በገንዛ አልጋዬ በገንዛ ቤቴ አንገቴን አንቃ ልትገለኝ እኮ ነው እናታችሁ ሲል ለልጁ ይነግሯዋል። እኮ ምንድን ነው የተፈጠረው? ማየል ታስረጅን ትችያለሽ ሲላት፣ ልጄ ተወኝ እስኪ እኔ ምን አቃለሁኝ ሲያወራት የዋላት ሴት አለች ከእሷ ጋር አሁንም በህልሙ እያወራ ሰምቼው ነው። በህልሙ የሚያወራው ቀን በውኑ ያደረገውን ስለሆነ ነው ትልና በጣም ትናደዳለች። ከዛ እሱም ብድግ ብሎ በእኔ ማዚ ካደርጉ ዛሬ ሬሳዬ ነው የሚወጣው ይልና፣ ከዛ ወጥቶ ሳሎን መጥቶ ይተኛል። እናትና ልጅ ታይማዬ እንደዚህማ አታድርጊ፣ እንደዚህ መሆን የለበትም እኮ። ሲነጋ ለምንበት ስትነጋገሩም ቁጭ ብላችሁ በጠረጴዛ ዙሪያ መወያየቱ አይሻልም እንዴ? ሲላት አረዝም ብል አንተ አንተ ለነገሩ ለእኔ አትወግንም አንተ ወደ አባትህ ነው የምታደለው ትለዋለች። እናቴ አንቺም እናቴ እሱም አባቴ ነው። እንዴት ነው ለእሱ ብቻ የምወግ ነው? ምን አይነት አሳሰብ ነው የምታስቢው? ሲላት አዎ ለእኔ የምታግዘኝ ሴቷ ልጄ ብቻ ነች። ትለዋለች ወረባክ ሽባክሽነቴ ሲላት በፍጹም እና እሽ ብሎ ዘወርትልና በሽተኝ ይንጋ ይሉና ይለያያሉ። ላለም የህግ ባለሙያ እንደመሆኑ መጠን እንደ ህጉ በደንብ ሲነጋ በደንብ ትነጋገራላችሁ ብሎ እሽ ተባብለው እናትም እዛው አደረች። ጧት ሲነሱ አባቱን እና። እስኪ ኑ እንደ ቤተሰብ እንወያይ በጠረጴዛ ዙሪያ ይልና ቤተሰቦቹን ሰብስቦ ጽዮን ሰራተኛዋ ስትመጣ አንቺ ውጭ ጠብቂን አንዴ፣ የቤተሰብ ስብሰባ ስላለ ነው ይላታል። እሺ ጽዮን ለአለም የነገረችው ነገር ስለነበረ ምናልባት እሱን ነግሯቸው ሊነግራቸው ይሆን እያለች እሷ ታዳምጣለች። ቤተሰቦቹን ሰብስቦ እሱ ይነጋገራሉ። ይኸውልህ እዩልህ ላለም እናትህ ዝም ብላ ከመሬት ተነስታ ነው እኔ ላይ የምትጮኸው። ስለዚህ ይሄ ቤት ቢበጠበጥ፣ ይሄ ቤት ቢፈርስ በእናታችሁ ምክንያት ነው። ስለዚህ ምንም ማድረግ አልችልም ይላታል። ከዛ እሺ ብሎ ልጅም አባቱን ዝም አለው። ከዛ ጧት ተነስቶ መጥቶ እህቱ ጋር መጣና በር ሲያንኳኳ እህቱ የመሰላት ሰራተኛዋ ነበረች። እዩልሽ አንቺ ልጅ፣ እኔ ነግሬሻለሁ፣ ዛሬ ከተነሳውኝ እገልሻለሁ። ማን በራ አንኳኳ ብሎ ነው በሬን የምታንኳቂው? ሄጂልኝ ስትላት እባክሽ እህቴ እኔ ነኝ እኔ ነኝ ከልግባ መግባት ትችላለው ሲላት ዊ አንተን እንዲሽና ግባት ትለዋለች። ብስጭት ያለች እህቱም ገብቶ ነይስኪ የቤተሰብ ስብሰባ ልናደርግ ነውና እንወያይ ሲላት እሺ ብላ ትመጣለች። አባትና ልጅ በፍጹም አይግባቡም፣ አይዋደዱም። አለም ለእህቱንም ቢመክራት እህቱ ግን አሻፈረኝ ብላ አባቷ የሚላትን ነገር አትሰማም። ልክ እሷ እንደ እናቷ ነው፣ እናቷ ነው የምትወግ ነው። አለም ደግሞ የህግ ሰው እንደመሆኑ መጠን አባቱንም እናቱንም እህቱንም እኩል ነው የሚያየው። እናት ግን እናት እናንተ ቆይ ለምንድን ነው ግን እያለች፣ ይላሉ ስብሰባውን። ተሰበሰቡና ምንድን ነው ቆይሻውን የምንሰበሰበው ስለምንድን ነው አሉ። የምተሰበሰብ ነውማ ስለምን ይመስላችኋል? እናም አሁን አባቴ አባታችን ትናንትና ማታ በእንቅልፍ ልቡ ስለ ዩኒቨርሲቲ ስላወራ ነው እህቴ፣ ስለዚህ እማዬ ደግሞ ተበሳጭታ ስለነበር አባዬን አንገቱን ይዛው ነበረ እና ስለ እሱ እንነጋገር ብለን ነው ሲላት ምን ጭራሽ በእናቴ ላይ ከሌላ ሴት ጋር ብላ ልጅቷም ትጮሃለች። አሁን እኔ በህልሜ ላወራሁት ነገር እንዴት ነው እንደዚህ አይነት ጥያቄ ሊሆንብሽ የሚችለው ሲል ለሚስቱ ሲመልስላት ልዕልና ግን እንዴት አንተ የእውነት ካላደረግከው በፍጹም በህልም ስለሴት አታወራም። ስለዚህ ትክክል ናት እናቴ። እናቴን ነው የሚደግፈው ስትል ልዕልና ምንድን ነው የምትዩ? እሱም አባታችን እሷም እናታችን። እናታችንም እንድትጎዳ አንፈልግም። ስለዚህ እኩል ነው መፍረድ ያለብን እና ስለ ሴቷ ምንነት አባታችን ልታብራላልን ትችላለህ ሲለው እኔም ምን ብዬ ነው ማብራራላችሁ እናንተ ቀን ስታወሩ የዋላችሁትን ማታ ካወራችሁ ያ እንደ መጥፎ ነገር ነው እንደሚወሰደው ሲል፣ በፍጹም አንተ እሺ፣ እናቴ ምንድን ነው የምትይው ሲላት፣ አንተ ለእኔ አታርግዘኝም አባትን ነው የምትወግ ነው። ስለዚህ እሴ፣ ልጄ፣ ተባራቂ አፌ ቁርጥ ይበልልሽ፣ ለእኔ የምታግዘኝም ምንም የምትለኝም ልጅና ትላለች። ምንም ሳይስ ተነስተው ልጅቷም አባቷ እንደወገነች ተነስተው ይሄዳሉ። ከዛም ሁሉም ተበታተኑ ሳይስማሙና ሰራተኛዋ ጽዮን ወደ ሳሎን ስትሄድ ሁሉም ተበታት ነው አለም ብቻውን ሳላ ነበርና ጨርሳችኋል ስትለው፣ አው ጨርሰናል፣ ግቢና ስራ ሽንስሬ ሲላት፣ እሽ ብላ ምንድነው የተፈጠረ ችግር አለ እንዴ ስትለው፣ አየ ቤተሰብ ችግር ነው ይላታል። እሺ ትልና ተነስታ ወደ ኩሽናዋ ትመጣለች። እሱም መጣና ቆይ ግን ምኑ ናችሁ ነው ችግር አለ ብላ ስጠይቀው ድጋሚ፣ አይ ይሄ የቤተሰብ ችግር ነው። እሺ፣ ትኩስ ነገር ላፍላለህ፣ ምን ትወስዳለህ? ስትለው አይ ምንም አልወስድም ሲላት፣ ግድ የለህም ለድብርትህ፣ ወይ ሻይ ወይ ቡና ስትለው፣ እሽ አንዱን ደስ ያለሽ ናፍልተሻም ጭልኝ አላት። እሽ ብሎ እሱም ወጥቶ ሄደ። አሁን ጊዜው ያንቺ ነው፣ በደንብ አሁን መስራት አለብሽ እያለች ጽዮንም የራሷን ሀሳብ ታንሰለስላለች። ምክንያቱም ይሄን አለም አባት የእነሱ አባት ስለሆነ እናታቸውን የገደለው ስለሆነ አባቷን መበቀል ትፈልጋለችና ስለዚህ እፁ ከልዕልና ክፍል ሂዳ በር አንኳኩታ ልዕልና ምግብ ላምጣልሽ ስትላት አልፈልግም፣ ክክ ሰርቻ ያለው ስትላት አልፈልግም ሂጂ አልፈልግም፣ አንቺ የውጭ ነግርሻለሁ አለው ስትላት፣ እሺ ብላ ዞር ብላ ስትሄድ፣ እጹ ስትላት አቤት ብላ መለስ ስትል፣ ጫማዎች እንዳለ አውጥተሽ ጠቢያቸው ስትል፣ እሺ ብላ እሷም ሄደች። ልዕልና የደወለላት የእጹ ወንድም ነበረ። ምክንያቱም እሱም እሷን መበቀል ስለሚፈልግ የአባታቸውን ልጅ ስለሆነች ደወለላት እና እሱ በፍቅር እሷን መያዝ ስለፈለገ